ምክንያቱም የዛኛው ወንድሙ ሞት ገና እንትን ሳይል ገና ብሩክን ደግሞ ፈጣሪ ነው ያወጣው። ፊት ለፊት አገኘውት የወንድሜን ጥላት ብሎ ብሩክም እንግዲህ ቪዲዮ ሰርቶላችሁ ነበረ። ከእንትን ከማለቱ በፊት ግን ደህና ነው እግዚአብሔር ይመስገን፣ እግዚአብሔር አውጥቶታል። ይሄ ልጅ እንግዲህ ብሩክ ያገኘው ልጅ የወንድሜ ገዳይ ነው ብሎ ነበር። ግን ሰውዬው እንግዲህ ከየት እንደመጣ አይታወቅም። ኦልሬዲ ጥያቄ ምናምን ሲጠይቁት ወንድምህን አልገደልኩም ስሜን ለምን እንትን ትላለህ ብሎ እነሱ ደግሞ አልፈተሹትም ነበረ። ከብሩክ ጋር እንዲያው ሲያወራ ልጁ ለካ ሽውጥ ይዞ ነበረ። እኔ በጣም የሚገርመኝ ነገር አዲስ አበባ ውስጥ እንዴት ነው እንትን ይዘው መሳሪያ ምናምን ስለት ነገር ይዘው የሚንቀሳቀሱት? ፍተሻ ምናምን የለም እንዴ? እኔ እኮ በፊት አዲስ አበባን ትስል የሆነ ቦታ ስትሄዱ በየትኑ ትፈተሻላችሁ? እንዴት ነው አሁን? ነውስ ተቀይሮ ነው ህጉ? አላውቅም። እስኪ ንገሩኝ። የእውነት እንግዲህ ይሄ ልጅ ሰላም ነው ብሎ አገር ሰላም ነው ብሎ የወንድሜ ገዳይ ነው ብሎ እሱም ኦልሬዲ ብሩክም ሽውጥ ይዞ ነበር እንደ በጣም አስደንጋጭ ነገር ነው የተፈጠረው። ብቻ በስማ በዛ ግርግር እንግዲህ እነ ልኡል ተጠርተው ልጁን የሆነ እንትን ሳይለው ሳይጎደው የማነው ስሙ አቤልም ነበረ በቦታው በጣም በጣም ብቻ ብዙ ነገር ተፈጥሯል። እግዚአብሔር ይመስገን ማናቸውም አልተጎዱም። ግን መጣራት ስላለበት ይሄ ሰውዬ ለትንሽ ጊዜ ስራቸውን እንትን እንዳይሉ ያደረጓቸው ዋናው ምክንያት እንግዲህ የብሩክ ወንድም ገዳይ የሆነ ሰውዬ በድንገት ሁላቸውን እንትን ባሉበት እኔ ብቻ ፈጣሪ አንዳንድ ጊዜ ከየት እንደ እንትን እንደሚልብሽ አታውቂም። እና ሰው ሀገር ሰላም ነው ብሎ ልጁም እንግዲህ አንደኛ ነገር ይሄ ሰው ማን እንደላከው ባላቅም፣ እነሱም በጣም ተዘናግተው ነበረ። ልጁ መጀመሪያ እዛ እንትን ውስጥ አስገብተው እሱን ከማዋራታቸው በፊት መፈተሽ ነበረባቸው ምን ይዟል አላዘም የሚለውን ያው እሱ እንግዲህ የወንድሜ ገዳይ አገኘሁ ብሎ እሱም በጣም እሱም ብሩክም ራሱ ሊመተው ልጁን በስንት መከራ ከጀርባ ያሉት ይዘውት ምናምን አረጋግተውት ምናምን ነው ከዛ በኋላ እንግዲህ ሰላም ነው እያሉ እንግዲህ እነሱ ከጀርባ ሆነው ይሄን ነገር እስከሚጨርስ አውርቶ እሱን እየጠበቁ ነበረ ልጁ ለካስ ያኛው ልጅ የወንድሙ ገዳይ የተባለው ሰውዬ ሽጉጥ ይዞ ነበረ ማንም ሰው አላወቀም ከነገራችን ላይ ብቻ አንዳንዴ ፈጣሪ ለበጎ ነው አንዳንዴ የሚመጣባቸው ነገሮች ሁሉ የሆነ እንትን እንቅፋት እንትን ይልባቸዋል ይሄ ሰው ምንም ነገር አላቅም እያለ ነበር በመጀመሪያ እኔ አይደለሁም ወንድም የገደልኩት የስም መመሳሰል ነው እንጂ እኔ ከነጭራሹ አላቅም። በዚህ አካባቢ መጥቼ አላቅም። እነዚህ የምትላቸው ሰዎች ስማቸውን ራሱ ገና ዛሬ አንተ ስጠራቸው ነው እንጂ አብሬ ሰርቼ አላቅም። እንዴት በውሸት ስሜን ታጠፋለህ? ለምን እኔን ለማሳሰር ይሄን ያክል እንትን ትላለህ? የት ታቀኛለህ? ብሎ በጣም ግብግብ ገጠመ ልጁ። ያልሆነ በቃ ያልሆነ እንትን አሳየ። እነሱም ደግሞ ተደናግጠው ነበረ። አንደኛ ነገር የብሩክን ሽጉጥ ልጁን እንዳይመተው ብለው ከጀርባ ያሉት ሰዎች ወሽደውበት ነበረ፣ ብሩክ የሆነ ነገር እንዳይሳሳት ብለው ማለት ነው። ያኛው ደግሞ እንግዲህ ያችን ነገር ተጠቀመና በደካማ ጎኑ ገብቶ እንግዲህ ልጁን እኔ በጣም ነው አንዳንድ ጊዜ የምታዩት ነገር ስታወሩት ይቀላላ፣ ግን ደግሞ የምታዩት ነገር ትንሽ ያስደነግጣል። ብቻ በጣም ከባድ ሁኔታ ነው ያሉት በእያንዳንዱ እንትን የሆነ ነገር ሲጠፉ፣ መቼም ሰው በሰላሙ ነው ብላችሁ በጎ በጎ ማሰብ የተሻለ ነው። ግን ደግሞ አንዳንዴ እነሱ ሲጠፉ ሁልጊዜ አታቃላችሁ ወይ ልዑል ሞታል ወይ እንትና እንደዚህ ሆኗል ነው የሚሉት ሲመጡ እና ያው እኛ ደግሞ እንደ ተመልካች ደግሞ ጥሩ ጥሩ ማሰብ የተሻለ ነው በሚለው እኔ ትናንት ቪዲዮ ትላችሁ ልነግራችሁ አልኩና፣ ሰው ለምን አስንትን ላለው ለራሳችሁ እየተጨነቁ ነው እኔ ለምን አስጨንቃችኋለሁ ብዬ አሳቤን ቀይሬ ሌላ ነገር እንትስላችሁ ነበር። ሰላም ነው ምናምን እያልኳችሁ ነበረ። ግን ያው እንግዲህ አንዳንድ ጊዜ በአብዛኞቻችሁ እየጠየቃችሁ ስለሆነ ቢያንስ እንድትረጋጉ ያክል ግን ሰላም ነው። ማንም ሰው እንትን አላለም። እግዚአብሔር ይመስገን። ያው የወንድሙ ገዳይ መጣራት ስላለበት እንግዲህ እሱን እያጣሩ ነው ያሉት። ኦሬዲ ቤተሰብ በጣም ተረብሶ እንግዲህ የብሩክ ወንድሞች እንትኖቹም እንዳለ ከካሜራ ጀርባ ያሉት ልዑል ሁሉ በዚህ ልጅ እንትን ደግሞ በጣም እንትን ብለዋል። ብቻ እኔ አዲስ ነገር ደግሞ ስሰማ እንግዲህ እነግራችኋለሁ። እንግዲህ ከቻልኩኝ ደግሞ የእንትኑን ሊንኩን አስቀምጥላችኋለሁ። እኔ አልቻልኩበትም፣ ይቅርታ አድርጉልኝ። ሊንኩን አስምጥቼ ከነሱ ቻናል አምጥቼ እኔ ጋ ላስቀምጠው የምታውቁ ነገር ሰዎች ካላችሁ እንዴት አድርጌ እንትን ልበለው እስኪ ጻፉልኝ። እኔ ብዙ ጊዜ እንደዚህ አይነት ነገሮች ስለማላረግ አላወቅኩበትም። ሊንኩ ማስቀመጥ ፖስት ማድረጉ ችግር የለውም። ፖስት አድርጋለሁ ግን ያንን አምጥቼ እናንተ እንድታዩት ለማድረግ የምታውቁ ካላችሁ ኮሜንት ስር ጻፉልኝ እና እናንተ ባላችሁኝ እንትን እኔ ጋር አምጥቼ እንዴት እንደማስቀምጠው ነገሩን የምታውቁ ሰዎች ጻፉልኝ ማለት ነው። ስሙ ሰርች አድርጋችሁ ስትፈልጉ በስም ሞክሼ በጣም ብዙ ሰዎች አሉ በእነሱ ስም የከፈቱ የትኛው ትክክለኛ እንደሆነ ያወዛግባችኋል። ስለዚህ ዋናውን እንድታቁ የምታቁ ሰዎች ጻፉልኝ፣ ከስር ኮሜንት ስር አስቀምጥላችኋለሁ ማለት ነው። በተረፈ ምንም የሚያስጨንቅ ነገር የለም። ኦልሬዲ፣ ማታ ደግሞ ይመጣሉ ብዬ አስባለሁ። እንግዲህ ጠብቁ፣ በተስፋ መጠበቅ ነው። መልካም መልካም ነገር እናስብ። ያው እንግዲህ ሰዎች አንዳንድ ጊዜ እነሱ ደግሞ ታውቃላችሁ፣ ብዙ በዙሪያቸው በጣም ብዙ ጠላት አለባቸው የሚያሳድዳቸው። ግን ደግሞ ፈጣሪም እና የእናንተም ጸሎት አሉ። እስካሁን ድረስ ጠላቶች ቀንና ሌሊት ለነሱ ውድቀት፣ ለነሱ እንትን ሲሉ እነሱ ይወድቃሉ እንጂ እነ ልኡል ምንም ነገር አይሆኑም። ያው የሆነ ችግር ሲፈጠር ማናቸውም በድንጋጤ ከንትን መጥፋታቸው አይቀርም። ሁልጊዜ የምንላችሁ ነገር ነው። ሰው ሲጠፋ ብላችሁ ራሳችሁን አታስጨንቁ። ብዙ ነገር አለ እኮ። አንዳንዴ እኔ መጥቼ እዚህ ጋር ሳወራ የሞላልኝ ምናምን ይመስላችኋል፣ ግን ከጀርባ ብዙ ነገር አለ። ስለዚህ እነሱም ልክ እንደዛ ብላችሁ አስቡና፣ ሁልጊዜ አይሞላም። አንዳንዴ ደግሞ የሆነ ችግር ይገጥማል። የሆነ ብቻ በጎ በጎ ማሰብ የተሻለ ነው በሚለው እና ስብ በተረፈ ራሳችሁን አታስጨንቁ። ማታ ደግሞ እንግዲህ ወይ ይመጣሉ ወይም በዛኛው ከሰማው የሆነ ነገር መጥቼ ምነግራችሁ ይሆናል። ብቻ አትጨነቁ ማለት ነው የምንፈልገው። እንግዲህ አቤልንም ማን ነው ሶሪ፣ አቤል አልኩኝ ብሩክ ማለት ነው። ብሩክንም እንግዲህ ያው እንግዲህ በተቻለ እና አቅም እነሱም እና ልውልም እያገዙት ነው። ያው እኔ ይሄ ልጅ ደግሞ በጣም እንትን ይላል። ከዘላለም የባሰ ነው፣ ታውቃላችሁ። በጣም እንደውም ዘላለም ትዕግስተኛ ነው። ይሄ ብሩክ የተባለው ምንም ትዕግስት የለውም። በቃ ለነገሮች ሙሉ በጣም እንትን ይላል። አንደኛ ኦልሬዲ በሱ ላይ መፍረድ አልችልም፣ ምክንያቱም የሞተው ወንድሙ ነው። ማንም ሰው አምጥቶ ፊት ለፊት የወንድምሽ ገዳይ ነው ሲባል፣ ምን አይነት ውሳኔ እንደምትወስኒ ታቁታላችሁ። ስለዚህ ያው በሱ መፍረድ አልፈልግም። እነሱን ትልቅ ችግር ውስጥ ሊያስቀምጣቸው የቻለው ዋነኛው ምክንያት እንግዲህ ይሄ ነው። ብቻ እስኪ በደንብ እንትንበልና ቢያንስ እንድትረጋጉ ነው ይህን ቪዲዮ የሰራውላችሁ። ብዙዎቻችሁ እየጠየቃችሁኝ ስለሆነ ተረጋጉና ጠብ እና ለማንኛውም ወዳችሁ እንግዲህ አትጨነቁ ለማለት ያክል ነው። ብዙዎቻችሁ እየጠየቃችሁኝ ስለሆነ ቁጥርም እየጠየቃችሁኝ ነበር የልውል ቁጥር ያው ቁጥሩ በእርግጥ የዘላለምም የእንትና ማውቃችኋለሁ፣ ግን ስልክ ቁጥሩ በጣም ይቅርታ አድርጉልኝ መስጠት አልፈልግም። የሰው ቁጥር ዝም ብሎ አይሰጥም። እዚህ ጋር ለአንድ ሰው ሁለት ሰው አይደለም። እኔ እዚህ ጋር ፖስት ካረኩት በጣም ብዙ ሰው ያየዋል የእሱን ቁጥር ስለዚህ ዝም ብሎ ቁጥር ስለማይሰጥ ነው ቁጥር የምትጠይቁት ልጆች ማለት ነው። ይቅርታ ማለት እፈልጋለሁ። ለእናንተ ሰጣለሁ ስል ሌላም ሰው ሊወስድ ስለሚችል ያው እንግዲህ ምንም ላደርጋችሁ አልችልም። በተረፈ ዋናው እንትኑ እንግዲህ በብሩክ ወንድም ምክንያት ነው፣ ሌላ ነገር የሚያስጨንቃችሁ ጉዳይ አይደለም። አብዛኞቻችሁ እየጠይቃችሁ ነው በውስጥም በእንትንም እና ይሄንን አንድ ላይ ጠቅልላ አድርጌ ልንገራችሁ ብዬ ነው። ብዙ ጊዜ እናንተን ግን እውነት ሳላመሰግናችሁ ማላልፈው ነገር ሰው ሲጠፋ ተጨንቃችሁ፣ እነሱ ሞር በዋናው ቻናል ላይ መጻፍ ነበረበት። ልውልም የእናንተን ጭንቀት የእናንተን ትንትን ቢል ኮሜንት ስር የሆነ ጽሑፍ መጻፍ ነበረበት። ግን እሱ ግን በዛኛው ነው እንጂ በዚህኛው የእናንተ የለመዳችሁት በዚህኛው በዋናው ቻናል ስለሆነ ጠፋ ብላችሁ ነው የምትጨነቁት። ግን ልጁ አለ። ለምን ኮሜንት ስር እንደማይጽፉ ጽሑፍ አላቅም። የእውነት አንዳንድ ጊዜ እናንተ በጣም ትጨነቃላችሁ፣ እነሱ ግን ው ኮሜንት እንኳን አልጻፉም። ለምን እንደሆነ አላቅም። የጠፉበት ምክንያታቸውን ቢያንስ ቪዲዮ በዚኛው ባይለቁም ኮሜንት መጻፍ ነበረባቸው። ያው እንግዲህ ምንም ማድረግ አይቻልም። ብቻ በተቻላችሁ አቅም እንግዲህ እናንተ እራሳችሁን ጠብቁ ማለት ነው የምፈልገው ብዙዎቻችሁ ኮሜንታችሁን እያነበብኩ ነበረ። ራሴን ታመምኩ፣ እንደዚህ ሆንኩ፣ እንደዚህ እያላችሁ ነበረ። ያው ሁልጊዜም አንዳንድ ጊዜ መረዳት ያለባችሁ ነገር ቢኖር እንደዚህ አይነት ነገር ሲፈጠር ሲጠፉ ጥሩ ጥሩ ማሰብ እንጂ ምንም ነገር አይፈጠርም፣ ምንም አይሆንም። እነሱ በእርግጥ የሚያሳስብ ነገር አለ የእነሱ በጣም ብዙ ሰው የሚያሳድዳቸው ሰው አለ እሱም እሱም ቢያሳስባችሁም ደግሞ በተጨማሪ ደግሞ ራሳቸው መጠበቅ ያለባቸው እራሳቸው በደንብ ይጠነቀቃሉ። ይህን ያክልም እናንተን የሚያሳስባችሁ ጉዳይ ስላልሆነ ማለት ነው። ያው እንደ ሰውኛ ስታስቡ እነሱ በኮሜንት ስር የሆነ ቴክስት ቢጽፉ አሪፍ ነበረ። እንግዲህ ያልጻፉ ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። ግነት የጠፉበት እንትሩ እንዳልኳችሁ በብሩክ ወንድም በሞተው እንዲሁም ገዳይ ነው ተብሎ ተይዞ የመጣው ልጅ ደግሞ ሌላ ችግር ስለፈጠረባቸው ነው ያው እነሱን ሁለቱንም ለማጣራት ያክል በደንብ ልጁ ትክክለኛ ገዳይ ነው ወይስ ሌላ ሰው ነው የሚለውን አንደኛ ነገር እሱን ገና ወንድሙን ገለው ገና ብሩክን ደግሞ እንትን ለማለት ነበር እንግዲህ የተነሳው ልጁ ግን አልተሳካለትም እሱን እሱንም ማጣራት ስላለባቸው እነ ልዑልም እነ አቤልም ሁላቸውም የግዴታ እንትን ማለት ስላለባቸው ነው። በቃ ሌላ ነገር አታስቡ ለማለት ያክል ነው። ብዙዎቻችሁ በጣም ብዙ ጥያቄ በጣም ብዙ ነገር እያላችሁ ነው። ልዑላም ሞት ነው ወይ አቤን ነው ወይ እንትና እያላችሁ ነበር። ማናቸውም አልታመሙም። ሁሉም ሰላም ነው። ብቻ እኔ ሌላ ምንም ልላችሁ አልችልም። ሰላም ነው ከማለት ውጭ እንዳትጨነቁ፣ አታስቡ። መልካም መልካም ነገር ማሰብ ነው። ከቻልኩኝ ካቻልኩኝ ኮሜንትኑን አስቀምጥላችኋለሁ። የምትችሉ ሰዎች ደግሞ ጻፉልኝ እና ከስር የእነሱን ሊንክ አምጥቼ ላስቀምጥላችሁ። ሊንኩን አምጥቼ እንዴት አድርጌ ላስቀምጠው የምታውቁ ሰዎች ጻፉልኝ። እንድታዩት ማለት ነው ቪዲዮ ማታ ጠይቃችሁ የነበር አይ ነው አንብቤ ያለው ኮሜንታችሁ ነው። ሁላችሁንም ለሰጣችሁኝ አስተያየትም ከልብ ነው የማመሰግናችሁ። ሁላችሁም በጣም በጣም የእውነት ቃል የለኝም፣ በጣም ነው ማመሰግናችሁ ለሰጣችሁኝ አስተያየት። ሁሉም ሰው አትስሚው ሰው ሁሉም ያፉን ያወራል አንቺ ዝም ብለሽ ስራ ስሪ። በጣም ብዙ ነገሮች ያላችሁ ልጆች አላችሁ እዚህ ጋር ስማችሁ ጠርቼ የማልጨርሰው ማለት ነው እና እውነት ለሁላችሁም ቃላት የለኝም። በጣም ነው የማመሰግናችሁ። ጊዜ ያክብርልኝ እህት ወንድሞቼ፣ ባላችሁበት ሰላማችሁ ይብዛ። ለሰው እንደምትጨነቁ ለእናንተም የሚያስብ የሚጨነቅላችሁ እግዚአብሔር ይስጣችሁ። የልባችሁ መሻት እመቤቴ ትሙላላችሁ ማለት ነው የምፈልገው የእውነት አንዳንዴ በሰው መወደድ መታደን ነው። እናንተ በተለይ በተለይ በነ ልዑል በነንትና በጣም በስማም ሲጠፉ ተጨንቃችሁ። አሁን እርግጠኛ ነኝ እኔ ለ እኔ አሁን ለአንድ ወር ራሱ ብጠፋ ፈላጊ ያለኝ አይመስለኝም። አረ ወይኔ እውነት አይደለም። ሁለት ሶስት ቀን ይቅርና ለወር ብጠፋ ራሱ የሚፈልገኝ ያለኝ ሰው አይመስለኝም። እነ ልውል እድለኛ ናቸው። በጣም በስማ እውነት አንዳንዴም መታደል እኮ ነው። ሲጠፉ ተጨንቃችሁ፣ ሲመጡ ደግሞ የሆነ ጥሩ ነገር ስታዩ ተደስታችሁ፣ መጥፎ ነገር ስታዩ ተከፍታችሁ እና ከዚህ በላይ ደስታ ምን አለ እስኪ ንገሩኝ። እውነት ፈጣሪ ሆይ የሰው መውደድ ይስጠኝ ይስጣችሁ። ሌላ ምንም አለለም። ለማንኛውም የምወዳችሁ የዛሬው ቪዲዮ ይመስላል እንግዲህ፣ ኮሜንት ስር እየጻፋችሁልኝ ስለነበረ ሁላችሁም በአንድ ላይ ጠቅልል አርጌ ልንገራችሁ ብዬ ነው። የጠፉበት ዋናው ምክንያት በዛኛው ቻናላቸው ደግሞ አለ፣ ከትናንት ወዲያም ቪዲዮ ለቀዋል። እናንተ ባያችሁት በልውል ሳይሆን በዛ በአዲሱ እንትን እንዳልኳችሁ የኮሜንት መስጫ ላይ ሊንኩ እንዳስቀምጥላችሁ ጻፉልኝ፣ እና እንዴት አድርጌ አምጥቼ ማስቀመጥ እንዳለብኝ አሳዩኝ፣ ጻፉልኝ። ባጻፋችሁት መልኩ አምጥቼ አስቀምጥላችኋለሁ። በተረፈ ከልብ ነው የማመሰግናችሁ ለምሰጡኝ አስተያየት። ሰላምና ፍቅር ተመኞላችሁ። ባይባይ